ሰምታን አፍቃችኋል፣ እላችኋለሁኝ ሀባይቢ አሰላሙ አለይኩም ረህመቱላህ ወበረካቱ ድና የተከበራችሁ ማህር ቤተሰብ ሆይ እንዴት ናችሁ? እኔ ሰላም ናችሁ? እኔ ሆይ ሰላማችሁ። ሼር፣ ሰብስክራይብ ማድረግ አትርሱ። በአዲስ ቪዲዮ ብቅ ብያላችኋሉ። ሰሞኑን በጣም ተተፋፍተናል ልጆች። እንግዲህ እንደምታውቁት ርእሱም እንደተረዳችሁ ዛሬ ጀላችሁ መጣ። ጥጥር ምጥን ያለሰበር ዜና ነው። የሰሞኑ ሰበር ዜና ሰሞኑን ያለንበት ሁኔታ ምንድነው? ምን እየተካሄደ ነው? ሀባይቤ እንደ እውነት አያስቅም ነበር። ልሳቅ ብዬ ነው ትንሽ ላስቃቸው እንዴ። እውነት እኔ እኮ ግራ ገባኝ። እውነት እያመናችኋቸው ነው ወይስ ቀልዲ ነው? ምር ነው ምንድን ነው ነገሩ? ወዴት እያመራ ነው? የሀገራችን ኢትዮበሮች እኮ ተጫረሱ እንዴ? ዝምትላላችሁ እንዴ? የገላጋይ እያለ ተረስተረጊ የለም ወይ ከላገይ የሚያስበልግ ጊዜ ነው ማለት ነው እንዴ? ፕራንክ፣ ረጅም ፕራንክ ደስ አይልም። ፕራንክ ጣር ሲል ነው ወዲያው ፕራንክ ነው ተብሎ ሲነገር ነው። እያስረዘሙት እኮ እኛም ሰለቸን፣ እኛም ተጨነቅን። ረምን ጉድ ነው። አልቅሰው እኮ አስለቀሱን እንዴ! እውነት የኑሮ ውድነት ነው የሚያስለቅሳችሁ ወይስ ምን ናችሁብን? ነው ምን ነካችሁ እንዴ እንዴ በፍቅር እንዴ በፍቅር በፍቅር ሆኖ መስራት አይቻልም? እንዴ እንዴ ምንም እንኳ ተመልካች አዲስ ነገር ይፈልጋል ቢባልም ተመልካች ወካታ፣ ወከባ፣ ጫጫታ ቢፈልግም ግን በዚህ መልኩ አይደለም። እንዴ አበዛችሁት። ባንድ ሰሞን በተራ ተጣሉ ቢያንስ ቢያንስ ተራ ግቡና በተራ መጣራት ይሻላል እንጂ በአንድ እየተጣላችሁ እኛ ለማስታረቅም ተቸገርን። ተው ለእኛም ዘኑልን። እኛ ምን እንሆነ? እንዴ ማንን እናስታርቅ? እዚህ ጋ እነ ሩታ እሪ ያዙልቀቁን አሉ። እዚ ጋ እነ ውብዬ እንደዛው በቃ፣ እነ ውብዬ እንኳ እንዲሁ በቃ፣ ምን ልበላችሁ። እዚህ ጋ ደግሞ እነ አያሙ እሙና ሳሚም እንደምታዩት በጣም አስቂኝና ተጫዋች ቀልደኛ ነበሩ። አሁን ግን ቢስሚላ እነሱም እንደዛው እንደ ጥንዶቹ ሆነዋል ማለት ነው እንዴ ይሄ ነገር ያበላል ብለዋቸው ነው ወይስ የምር ተጣልተው ነው እኛ እኮ ለማመንም ተቸግርን የእውነትም ተጣልተው እኮ ይሆናል እኛ ፕራንክ ነው እንላለን እንግዲህ ኩሸቱና እውነቱን ራሱ መለየት ከባድ ሆኗል እና ተው አረጋጉት እንዴ ወደ ልትደርሱ ነው ወረረረረ ተው ተው በፍቅር ይሻላል። ይህንን ነው የኑሮ ውድነት የምትለወጡት፣ በፍቅር በመተዛዘን በመገዳደር በመመካከር በመቻቻል አንዱ አንዱን በማለፍ ነው እንጂ እንዴ እኛ ነገ ጠዋት ሀገራችን ገብተን እንደ እነሱ የምንኖረው መቼ ነው እያል በእናንተ እየቀናንባችሁ፣ እናንተ ደግሞ እንደገና ወዲህ የብጥብጥ ለእሱ ረ ብስሚላ ተው ተው ግን ተው ተው ይሻላችኋል። ተው እና በጣም የሚገርም ነው። ደግሞ የሚጣሉ በአንድ ነው እን በምክክር ሰው ሲጣል፣ አንዱ ቆይ እሺ፣ ሁላችሁም በአንዴ ተጣላችሁ፣ ማን ነው የሚያስታርቃችሁ? ቢያንስ እንኳ በተራብ ትጣሉ፣ አንደኛው አንደኛውን ያስታርቃል፣ አንደኛው አንደኛውን ያስታርቃል። አሁን እኮ ሁሉም ጠበኛ፣ ሁሉም አኩራፊ፣ ሁሉም ጭንቀት ላይ፣ ሁሉም ማልቀስ፣ በቃ ሁሉም ለቅሶ ነው። አይታችኋቸው ከሆነ ማለት ነው ውዶችዬ፣ እንደኔ ታዝባችሁ ከሆነ ማለት ነው። ለማናቸውም በጣም ግርም ብሎኝ ነው የመጣሁላችሁ፣ ማለት ነው እንዴ አይታችሁ ከሆነ ሚዲያ ሁላ ለእሱ ሆኗል። ረቤስ ሚላ ትዳራችሁን ከእንደዚህ አይነት ነገር ይጠብቅላችሁ። ትዳራችሁን በማይነካ መልኩ ለየት ያለ ነገር ሌላ ጨዋታ ተጫወቱ። ተዋት፣ ቀልዱ በማይቀለደው እን ቀልድ ከሆነ ምር እንዳይሆንባችሁ፣ መለየት መቼም ከባድ ነው፣ ታውቃላችሁ ሁላችሁም። ለማናቸውም ውዶችዬ እንግዲህ እያስነኩት ነው። እንግዲህ ልጆቻችን አልተቻሉም። ኢትዮጵያዊነታቸውን የሀገራችንን ሰሞኑን እዛ ጋ በውበት አንደኛ እየወጣን ነው። እዚህ ጋ በጠብድማ አንደኛ ልንወጣ ነው እንዴ! ተው ተው። አሁን ትንሽ ስማችን እየተነሳሳ ነው በጥሩ ነገር እና አሁንም ጥሩ ጥሩ ነገር እየሰራችሁ ስማችን አስጠሩ እንጂ እያለቀቀሳችሁ እንዲሁ እንዲሁ እንዲሁ። እንዴ አቧራው ጤሰኩ ሰሞኑን፣ አልተቻሉም ፕራንክም እኮ አለው አለው አይነት እስከ ሳምንት እስከ አስራ አምስት እስከ ወር እስከ ሁለት ወር። ለማናቸውም ያሳዝናል ወይ ዘንድሮ የሚለውን ጋብዣችኋለሁኝ እንግዲህ። ነገ ደግሞ ምን ይዛችሁ እንደምመጡ እናያለን። እውነት ብትታረቁ ይሻላቸዋል። ባይነኝ እንዴ እኔ እላቸዋለሁኝ። እንግዲህ ሌላ ነገር ዛችኑ ቶሎ ደግሞ እንዴ እዚ ጋ እነሱ መዬ አቧራውን ያጤሱ ከረሙ አሉት አሉት አሉት አንድ ዓመት ሙሉ ፕራንክ። እዚጋ እነ ሙና ሳሚ ደግሞ በጣም ነበር የሚያዝናኑት በቀልዳቸው፣ ጨዋታቸው አይጠገብ። ተመልካች አላቸው በጣም ብዙ ሰው ይወዳቸዋል። ግን አሁን ግን ምን ሚሰሩ ጥሩ ነው። እነሱም ተጠልተው ብቻ አሉ ማለት ነው። እና ሁሉም በፉክክር ነው እንደሚጣላው እኮ ያልኩት በምክንያት ነው። ወደ አምስት ነው ስድስት ጥንዶች እኮ ተጠልተዋል ነው ብዬ አንድ ነቆይ ነው ብዬ ነአብረሽ ሁለት ከዛ ደግሞ ሙና ሳሚ ሶስት ከዛ እነሱ መያ አራት ከዛ እነዚህኞች የሆነ ነው የሚሉት እነሱ ጋራ አጠቃላይ ወደ አምስት ሊሆን እና አደጋ አይደለም፣ ጥሩ አይደለም። ተው ብትረጋጉ ባይነኝ እንደኝ እንግዲህ አስር ታልሞላም ብላችሁ ነው መሰረኝ። አስር ሙሉና እንግዲህ ግን ሰሞኑ ሊሞ ሌሎች ተጣልቶ አስር ይሞሉታል በሉት። አስር ትንሽ ነው የቀራችሁ አስር ጥንዶች ልትሞሉ ማለት ነው እና እንግዲህ አጨብጭበን ድረን አጨብጭበን በፍቅራችሁም እያጨበጨብን ተደስተን እንደገና ወደ ለእሱ ይሁን። ቡንባ ብቻ ምንድነው ትዳር እንዲጠላ ትዳር ትዳር እንዲፈሩ ወጣቶች እኮ እያደረጋችኋቸው ነው። ትዳር እንዲፈሩ፣ ትዳር እንዲርቁ በጣም በቃ እየተደረገ ያለው ነገር እንግዲህ እንደዛ ይመስላል። ለመሆናቸውም ያቀድማሉ ዱቼ ላይክ ሸር ያላችው፣ አዲስ ከሆናችሁ ሰብስክራይብ አድርጎ ቤተሰብ ሆኖ በላችሁ በሰባችሁ ይያብዛልኝ ከልቦ አመሰግናለሁኝ። ቪዲዮ ሲሆን እስከ መጨረሻው ስለቆያችሁ ሸር ለማድረግ የጨረሳችሁ ሸር ሸር ሸር። እሺ፣ እና እንግዲህ ምን ትሯችኋላችሁ? በኮሜንት ሀሳባችሁን እናንተም እንደሰማችሁ እንደምታዝባችሁ የተገረማችሁ ነገር ታለ፣ በኮሜንት አስተያየታችሁን ፈልጋለሁ። ወደዴ በተረፈ ወዳችኋለሁ። ወይ እንግዲህ ስለዚች ቤት ቆንጅና አስተያየታችሁን ደግሞ ጻፉልኝ በኮሜንት። እንዴት አያችኋት? እንደሳተረ እንደማናቸው እንዴት ጸድት ያረች ቤት። ይወፍቃችሁ ይስጣችሁ እያልኩኝ ይሰራላችሁ መሰለኝ፣ እያላችሁ በሰማችሁ እያብዛልኝ ደግሞ ሰሞኑን በጣም ናፍቃችሁኛል። እንግዲህ አልጠፋም ብዬ አስባለሁኝ። ዘልቃለሁ፣ ዘለቅ ዘለቅ እያልኩም ማያችሁ ይሆናል። እስከዛው ድረስ መልካም ሁሉ መኝላችኋለሁኝ። ቤተሰብ ሀገራችንን ሰላም ያደርግልን ሰላሙን ያምጣልን። ተስደት ይገላግላል። በሀገራችን ላይ ሰላም የሆነ ኑሮ በደስታ የምንኖርበትን ቀን ቅርብ ያደርግልን። ቱቺዬ ባይ ባይ